ዲያብሎሳዊ የሆነው የፍትሃት ልምምድና የገንዘብ ጣጣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንግዲህ ወንድማችን ፕሮቴስታንት ወንድም ነው ያለውን በትንሹ አይታችኋል። በአጭሩ ምን እያለ ነው? ጸሎተ ፍትሃት የሚባለው አጋንንታዊ ልምምድ ነው፣ አስተምህሮቱ በመጽሐፍ ቅዱስ አይታወቅም፣ እንዲሁም ደግሞ የሆነ ሰው ነው የጀመረው የሚል አይነት ነገርን ሲናገር ሰምተናል። ጸሎተ ፍትሃት ምን ማለት ነው የሚለውን እ ጸሎተ ፍትሃት ማለት ሰዎች ክርስቲያኖች ኦኬ ወገኖቻችን በስጋ ሲለዩ ስለነሱ የምናቀርበው ጸሎት ነው። ለማን ነው የምናቀርበው? ለእግዚአብሔር ለአምላካችን ነው የምናቀርበው። እንደሚታወቀው እግዚአብሔር አምላካችን ቸር፣ መሐሪ አምላክ ነው። ስለዚህ ከስጋ የተለዩትን እህት ወንድሞቻችንን ነፍሳቸውን ይቅር ይል ዘንድ በጌታ ቀን ምህረትን ያደርግ ዘንድ እንለምነዋለን፣ እንጠይቀዋለን። ያ ጸሎተ ፍትሃት ይባላል ማለት ነው። ስለዚህ ሰለሙታን የሚቀርብ ጸሎትን መጽሐፍ ቅዱስ የሚከለክል አንድም ክፍል የለም፣ አንድን ክፍል ይልቁንስ ግን ቸርነቱና ምህረቱ በህያዋን ላይ ብቻ ሳይሆን በሙታን ላይ እንደሆነ ደግሞ የሚናገር የመጽሐፍ ቅዱስ ክፍል ልስታችሁ መጽሐፈ ሩት ምዕራፍ ሁለት ሀያ ላይ ቸርነቱን በህያዋንና በሙታን ላይ አልተወም ተብሎ ተጽፎልናል። የእኛ ጌታ እንደሚታወቀው ምህረቱ በህያዋን ወይ ደግሞ በምንንቀሳቀስ በህይወት ላለን በስጋ ላለን ሳይሆን በእነሱ በእኛ ብቻ ሳይሆን በሙታን በስጋ በተለዩትም ላይ ቸርነቱ አለ፣ እግዚአብሔር ይቅር ይላል ማለት ነው። ይህንን የምናውቀው በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ አስራ አራት አራት ላይ ማንኛቸውንም ነገር በስሜ ብትለምኑኝ እኔ ያደርገዋለሁ ብሎ ስለነገረን የዛች ነፍስ የወንድማችን የእህታችን የወገኖቻችን ነፍስ እንዲማር ይቅርታን እንዲያገኙ ከኃጢአት እንዲነጹ ምህረትን እንዲሰጥ ጌታን እንጠይቀዋል። ይህ በአጭሩ ጸሎተ ፍትሃት ይባላል ማለት ነው። ስለዚህ ጸሎተ ፍትሃት የምናደርግበት ዋነኛው ምክንያት ምንድነው? ጌታችን እግዚአብሔር አምላካችን መሀሪና ቸር ስለሆነ ይህን የምናቀርበው ማለት ነው። ይልቁንስ ቅዱስ ዮሐንስ አፈወርቅ ኦን ፕሪስትሁድ ላይ፣ በንተክነት ላይ ቡክ ሲክስ ሴክሽን አራት ላይ እንዲ ይላል።

በብዛት ፕሮቴስታንቶች አባታችን ነው እያሉ የሚጠቅሱት ኦግስቲን ሊቁ ኦግስቲን በኮንፌሽን ቡክ 9 ሴክሽን 35 ላይ እናቴን ነፍሷን ማርልኝ እያለ ሲጸልይ አግኝተናል ማለት ነው። ይህ በአባቶች ብቻ አይደለም። ወደኋላ ልመልሳችሁ እና በታላቁ ሐዋርያ በቅዱስ ጳውሎስ ትምህርት ስላሳያችሁ ላሳያችሁ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 16 ጀምሮ ያለውን ክፍል የሚነግረን ታሪክ አለ። የሄኒሲፎሩ ቤተሰብና ሄኒሲፎሩ ሄኒሲፎሩ በስጋ ተለይቷል፣ በስጋ አርፏል ኦኬ በስጋ አርፏል። ሐዋርያው ቅዱስ ጳውሎስ ይህንን ይይዝና ምን ይላል? ጌታ ለሄኔ ሲፎሩ ቤተሰቦች ምህረትን ይስጥ ብዙ ጊዜ አሳርፎኛልና ብሎ ቁጥር 16 ላይ ይናገራል። ከዛ በኋላ ቁጥር 17 ላይ እንዴት እንዳሳረፈ እንዴት ትሁት እንደነበረ ከተናገረ በኋላ 18 ላይ እንዲህ ይላል ሁለተኛ ጢሞቴዎስ ምዕራፍ 1 18 ላይ በዚያ ቀን ከጌታ ምህረትን እንዲያገኝ ጌታ ይስጠው በኤፌሶንም እንዴት እንዳገለግለኝ አንተ በደህና ታውቃለህ አለ ሐዋርያው ቅዱስ ጳውሎስ። በዚያ ቀን የሚለው በፍርድ ቀን ነው። በፍርድ ቀን በዚያ ቀን ብሎ ተጠቅሞታል። ጌታ ምህረትን ይስጠው ማለት ደግሞ ነፍሱ ምህረትን ታገኝ ማለት ነው። ቅድም እንደነገርኳችሁ ጌታ ምህረት እንዲሰጠው የሚቀርብ ጸሎት ጸሎተ ፍታት ይባላል። ይህን ክፍል ለፕሮቴስታንት ስታነሱላችሁ የሚያነሱላችሁ አንድ መከራከሪያ ነጥብ አለ። እሱ ምንድነው? ሄኒሲፎሩ እዚህ ጋር አልሞተም የሚልን ክፍል ያነሱላችኋል ማለት ነው። የፕሮቴስታንት ስኮላሮች ግን እዚህ ነገር ላይ በስፋት ስኮላሮች በሚባሉት በስፋት ወይ ደግሞ በብዛት የሚስማሙበት ነገር ምንድነው ነው ሄኒ ሲፎሩ በስጋ እንደተለየ እንደሞተ ነው። ጆን ኖርማን ዴቪድሰን ኬሊ ወይ ደግሞ ጄንድ ኬሊ የፕሮቴስታንት እውቅ ፕሮቴስታንት ስኮላር ነው። ፓስቶራል ኤፒስትል ኤችአይንቲሲ 1963 ላይ ፔጅ 169 ላይ ታገኙታላችሁ። ይህንን ክፍል ኮሜንት ሲያደርግ ሲያብራራው ሁለተኛ ጢሞቴዎስ ምዕራፍ 1 18ን ሄኒሲፎሩ እንደሞተ ራሱ ይገልጻል ማለት ነው። እንዲሁም ደግሞ ዴቪድ ኖኤል ፍሪድመን የባይብሊካል ስኮላር ነው፣ እሱም የፕሮቴስታንት ስኮላር ነው። ይህም በተመሳሳይ ይህንን ክፍል ሜንሽን ያደርግና ሄኒሲፎሩ እንደሞተ ይናገራል ማለት ነው። በፕሮቴስታንት ስኮላር ዘንድ ራሱ ሄኒሲፎሩ እንደሞተ እና ሐዋርያው ቅዱስ ጳውሎስ ለሄኒሲፎሩ ነፍስ ጸሎት እንዳቀረበ ይናገራሉ ማለት ነው። በቤተ ክርስቲያናችን በወጥነት በወጥነት ከመጀመሪያው ጀምሮ ይኸው ከቅዱስ ጳውሎስ ጀምሮ በወጥነት ጸሎት ይቀርባል። ሰዎች በስጋ ሲለዩ ወደ ጌታ ወደ እግዚአብሔር አምላካቸው ነው የሚሄዱት። ግን ደግሞ ሰው ናቸውና ኃጢአት ይኖርባቸዋል እና ያንን ኃጢአት ይቅር እንዲል እግዚአብሔርን እንለምናለን። ከኛ የሚጠበቀው ልክ እሱ ክርስቶስ እንዳስተማረ መጸለይ ብቻ ነው። ከኛ የሚጠበቀው ጸሎትን ማድረግ ብቻ ነው። ይቅር ማለት፣ ወደ ገነት ማስገባት፣ ነፍስን መማር፣ ነፍስን ማጥፋት የሚችል እሱ ብቻ ስለሆነ እዛ ስራ ውስጥ አንገባም ማለት ነው። ይልቁን እስኪ ነው ወንድማችን የመምህር የኔታ ሊቀ ሊቃውንት ስምረን ቪዲዮ ባልተገባ መንገድ ሲጠቀሙ አይተናል። የኔታ ዚጋ እያሉ ያሉት ምንድነው ምንድን ነው ወደ ገነት የሚያስገባን በብር የሚተመን ምንም ነገር እንደሌለ ነው። ወደ ገነት ለመግባት በብር የሚተመን ምንም ነገር የለም፣ ይልቁንስ በልጁ ደም እንገባለን። ዋናው ሀሳባቸው ይሄ ነው። ግን ብር የሚከፈለው ወደ ገነት ስለምንገባበት ስርዓቱ ሳይሆን ለአገልጋዮች ስለተገባ ነው። ስለዚህ አገልጋዮች ሂሳብ ወይም ደግሞ ገንዘብ የአገልግሎታቸውን አይቀበሉ የሚል መጽሐፍ ቅዱሳዊ ምንም መሰረት የለው። ስለዚህ ሰዎች ለፍታትም ሆነ ለቤተክርስቲያን አገልግሎቶች ሲሰጥ ብር ለአገልጋዮቹ እንጂ ስለምናገኘው ምስጢር ወይም ደግሞ ስለምናገኘው ጸጋ ወይም ደግሞ ስለምናገኘው ምሕረት አይደለም። ያ በብር የሚተመን አይደለም ብለው ለማስረዳት ነው። ግን ያው በዋናነት ፕሮቴስታንቲዝም ምንድነው የሰውን ሀሳብ ማጣ መምሰል ስለሆነ ነው። የተጠቀሱት ክፍሎች ግን በጣም በሚያሳዝን ሁኔታ ጸሎተ ፍታትን የሚቃወሙ አይደለም። ይልቁንስ ግን በመጨረሻ ለፕሮቴስታንቶች አንድ ጥያቄ ጠይቄ ይለ ከቻላችሁ ኮመንት ላይ አስቀምጡ ልኝ ጸሎተ ፍታት ወይም ደግሞ ለሰዎች በስጋ ሲለዩ ጸሎት ማድረግ እንደሌለብን ጸሎት ማድረግ እንደሌለብን የሚናገር የመጽሐፍ ቅዱስ ክፍል ካለ ሀሳቡን ካለ ብታስቀምጡልን መልካም ነው። እኛ ምን አሳይተናል? ሐዋርያው ቅዱስ ጳውሎስ በስጋ ለተለየ ለሄኒ ሲፎሩ ነፍሱ እንድትማር ጸሎት ሲያቀርብ አይተናል። ስለዚህ ያንን ይዘንኛ አሁንም ክርስቲያን እህት ወንድሞቻችን በስጋ ሲለዩ ጸሎት እናቀርባለን። እግዚአብሔር ያክብርልን።